ሀይሚዬና ማሂዬ የህልሜ ጓደኛ በሚል በሄለን በረሄ ዘፈን ፏ ፈሽ እያሉ ቲክቶክ ላይ አገኘቸው። ኦ አንድ ላይ ስለተገናኛችሁ ደስ ብሉኛል። እንደዚህ ምር ብሉባችሁ ፏ ብላችሁ ይህን ቁንጆች። እነዚህ ሁለት እንቁ የሆኑ ጓደኛሞች እንደው ማሂጌ ከብሩኬ ጋር እንደው ብታስታርቅ የለን የቆየ ፎቶ ምናምን አይደለም በመሰላችሁ በሀይሚ ጸጉር ነው ያወቅኩት። አዲስ ቪዲዮ ነው። የህልሜ ጓደኛ ትመጣለች ዛሬ በጊዜ ልተኛ እያለ ሁለት ቀበጦች ፏፈሽ፣ አንድ ላይ ስላየኋቸው ደስ ብሎኛል። የምር እንደው ማሂዬ፣ የምር ጓደኛ ነሽ። ና አባክሽ፣ ከአሁን በፊት በጣም ብዙ ዋጋ ከፍላለች ሁለቱን ለማስታረቅ ብሩኬና ሀይሚን ማለት ነው። ባለፈው ዱባይ እሄዳለሁ ያለ ጊዜ ብሩኬ በጣም ዋጋ የከፈለች ልጅ ናት። ለእነሱ አንድነት በጣም የምትጥር የምትተጋ ልጅ ናት እና እባክሽ ማሂዬ ዝም አትበይ። አሁንም ቢሆን ሀይሚዬ የምከርከር አድርጌት፣ ብሩኬንም እንደዛው። ብሩኬም ጓደኛሽ ነው፣ ሀይሚም ጓደኛሽ ናት። የሁለቱም ምርጥ እንቁ ጓደኛ ናት። የሆነ ነገር በሏቸው፣ እነዚህን ሁለት ጩጪዎች ማለት ነው። በጣም እያስቸገሩ ስለሆነ የሆነ መላ በሏቸው። ቆንጠጥም መደረግ ካለባቸው ቆንጠጥ አድርጓቸው እና አስታርቅልን። ማሂ፣ የኔ ቆንጆ፣ የኔ ማር፣ የኔ ቀበጥ፣ ሁለቱም ቀበጦች ደግሞ ሲያምርባቸው ምር ብሎባቸዋል። የኔ ቆንጆዎች እና ውዶቼ ደህና ሆኑልኝ። ወዳችኋለሁ። ላይክ፣ ሽር፣ ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉኝ። ምንድነው የኔ ሰብስክራይብ ግን ወደኋላ ኋላ ነው እንዴ የሚሄደው? አራት ትንሽ ገፋ አርጉን ጋይስ።